ሀላው ሄይ፣ እንዴት ነእንዴት ነ ባክ ኢትዮጵያ እንዴት ነው ያለው? በናት እንደኮ ትዝ ብሎኝ ነው። ይሄ ጭቃ፣ ይሄ ቡኩ ጭቃ እስካሁን ድረስ አለ እንዴ? እውነትህናው ሊትራሊ፣ የራሱ ጭቃው አለ። ማይ ጋሽ ማይ ጋሽ እንትንስ። ይሄ ደግሞ ክረምት ሲደርስ በቆሎ በከሰል ተደርጎ የሚጠበሰው አክቹዋል፣ የራሱ ክረምትስ ግን አለ ሲሪየስሊ ክረምት አለ ነው የምትለይ? ማይ ጋሽ ማይ ጋሽ አንተ የሚገርም ነው። እነዚህ ደግሞ ሽንት ቤቱ ጋር የሚዞሩት የሚጮሁት ዝንቦች በተለይ ደግሞ የት ግድንግድ ነገር አለ በእዚያ ለሚዞረው እነሱ ዝንቦች አሉ። ልረሳቸው አልችልም በእናት እነሱ አሉ፣ ራሳቸው ናቸው ያው እስቲል ዳር ላይ ማይ ጋድ አይሞቱም እኮ አይሞ እንዴ? እንዴት ይሞታል? ዘብራብ ዘብራብ። አንዳንድ ትዝታዎች የሚገርምህ ነገር አልረሳ ይሉኛል። እዚ አገር ቤት እያለው የነበሩት ግዴታ እንደ ሁሉ ኩበትበት ምናምን ማለት አለብኝ እንዴት ነው ያለው? በእናተ እንደኮ ትዝ ብሎኝ ነው። ይሄ ጭቃ ይሄ ቡኮ ጭቃ እስካሁን ድረስ አለ እንዴ? እውነትህናው ሊትራሊ ራሱ ጭቃው አለ። ማይ ጋሽ ማይ ጋሽ እንትንስ፣ ይሄ ደግሞ ክረምት ሲደርስ በቆሎ በከሰል ተደርጎ የሚጠበሰው አክቹዋሊ፣ ራሱ ክረምትስ ግን አለ? ሲርየስሊ ክረምት አለ ነው ምትለይ። ማይ ጋሽ ማይ ጋሽ አንተ የሚገርም ነው። እነዚህስ ደግሞ ሽንት ቤቱ ጋር የሚዞሩት የሚጮሁት ዝንቦች በተለይ ደግሞ የቤት ግድንግድ ነገር አለ በረ እዚያ ያለ የሚዞረው እነሱ ዝንቦች አሉ። ለራሳቸው አልችልም። በእናት እነሱ አሉ፣ ራሳቸው ናቸው ያው ስቲል ዳር ላይቭ ማይ ጋድ! አይ ሞቱም እኮ አይ ሞ እንዴ እንዴት ይሞታል? ለብራብ ለብራብ እንት ማይገርም ማይ ጋድ! አንዳንድ ትዝታዎች የሚገርም ነገር አልረሳ ይሉኛል። ዩ ኖ እዛ አገር ቤት እያለው የነበሩት ሄሎ ሄሎ ዘቆ አንዳንድ ሰው ግን ናፍቆትን አይረዳም፣ ናፍቆትን አይወጣም። ግዴታ እንደ ሁሉ መኔ ኩበትበት ምናምን ማለት አለብኝ እንዴ? ሀላው እንዴት ነ እንዴት ነ ባክ ኢትዮጵያ እንዴት ነው ያለው በእናት